ክብሮት ኃይ ሰላምታችን በእያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመርን። አበይት ነጥቦቹም በቅድሚያም በአማራ ክልል የውጊያ ውሎ በርካታ የድሮን ጥቃቶች መፈጸማቸው፣ ስማም አመራሮች መገደላቸው፣ በሰሞነኛው ውጊያ ዙሪያም የአገዛዙ ሰዎች ግምገማ ማድረጋቸውም ተገልጿል። በቀዳሚነት የምንመለከተው ጉዳይ ይሆናል። ፋኖን በአንድ ሳምንት ጨረስናቸው ሲሉ ምክትል ኢታማጆር ሹሙ ተናገሩ። ሰራዊታችን በህዝብ ዘንድ በጣም የሚወደድ ሆኗል ሲሉም ገልጸዋል። ታደምጡታላችሁም። ከብልጽግናው በኩል ከሰሞኑ የኤርትራ አቋም ተቀየረ የሚል መረጃ ሲሰራጭ እንደነበር ይታወቃል። አሁን ከሻዕቢያ በኩል በጉዳዩ ላይ ምላሽ ተሰጥቷል። ይህንንም ይዘናል። በኢትዮ ጅቡቲ መስመር ላይ ጥቃት መፈጸሙ ተሰማ። ይህ ጥቃት ደግሞ የወጪና ገቢ መስመሩን የቆረጠ ስለመሆኑ ታውቋል። የኦሮሞ ነጻነት ጦር ደግሞ በመንግስት ኃይሎች መገኛ ካምፖች ላይ ተኩስ መክፈቱን አሳውቋል። ሌላኛው መረጃችን ነው። በትጥቅ ትግል ከስልጣን የተገረሰሱት የቀድሞ የሶሪያ ፕሬዝዳንት ባሽር አልሳድ የእስር ማዘዣ እንደወጣባቸው ተነገረም። የሀገሪቱ ባለስልጣናት የቀድሞ ፕሬዚደንት ወደ ፍርድ እንዲቀርቡ ለኢንተርፖል ማሳወቃቸውንም ገልጿል። ይህ በእንዲህ እንዳለ ከኒውክሌር ፕሮግራም ጋር በተያዘ በኢራን ላይ በድጋሚ ወታደራዊና ኢኮኖሚያዊ ማዕቀብ ተጥሏል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። በአማራ ክልል የውጊያ ውሎ በርካታ የድሮን ጥቃቶች መፈጸማቸው ተነገርም አመራሮች መገደላቸው በሰሞነኛው ውጊያ ላይ ያገዛዙ ሰዎች ግምገማ ማድረጋቸው ተገልጿል። በወሎ ቀጠና ላለፉት አራት ቀናት የተደረገ ውጊያም ዓለም አቀፋዊ ትኩረትን ጭምር ያገኘም ሆኗል። የሰሜን ምስራቅ እዝ አዛዡ ሌትናንት ጀነራል አሰፋ ቸኮል ኃይላቸው የዘመተበት በቅርቡ የማዕረግ እድገት የተሰጣቸው ሜጀር ጀነራል ዘውዱ ሰጣርጌ ወታደሮች የሸሹበት ሁነትም በወሎ ቀጠና የተፈጠረ ነው ስለሰራው ስራ እውቅና መስጠት ነው። በሌላ በኩል ደግሞ አደራ መስጠት ጭምር ስለሆነ ከዚህ ተያይዞ የስራ ቤታችን የድል ውጤት ነው። ሜጀር ጀነራል ዘውዱ ሰጣርጌ የሰራዊታቸው የድር ውጤት ለማዕረግ እንዳበቃቸው በተናገሩ ማግስት ትናንትና ዛሬ ከመካነ ሰላምና አካባቢው ወታደሮቻቸው ሲሸሹ ነበርም። በሰሜን ወሎ ዞን በርካታ ወረዳዎችና ከተማዎችን በፋኖ ኃይሎች ከተያዙ በኋላ ላለፉት ሁለት ቀናት በተደጋጋሚ ጠንካራ ውጊያዎች የተመዘገቡት በወልዲ አካባቢ ባሉ ስፍራዎች ነው። ከተማዋ የመስቀል በዓልን የሚሆን ደመራውን በወትሮ ድባብ ሳይሆን የከባድ መሳሪያ ድምፅን እየሰማች ድሮኖች ሲያንዣብቡ እየተመለከተች እንደዚሁም የብልጽግና ሰዎች ሰላም ነው የሚል መልእክትን እያደመጠች ነው ያሳለፈችው። የፋኖ ኃይሎች በከተማ ዙሪያ ጠንካራ ውጊያ መክፈታቸውን ተከትሎ የብልጽግና አገዛዝ ደግሞ ወደ አየር ጥቃት ነው የተሸጋገረው። በዚህም ሳንቃ ጤና ጣቢያን ጨምሮ በርካታ ቦታዎች ላይ የድሮን ጥቃቶች ሲደርሱ፣ አንዳንዶቹ ጥቃቶች ጉዳትን እንዳላስከተሉም ተሰምቷል። በቀጥነው ነው የሚንቀሳቀሱ የፋኖ ኃይሎች አመራር የሆኑት አበበ ፈንታው የአገዛዙ አመራሮች አስቸኳይ ግምገማዎችን ጭምር በማድረግ ራሳቸውን ከውርደት ለማትረፍ በሚል የአየር ጥቃት ላይ አተኩረዋል ሲሉ አብራርተዋል። ዛሬ ደግሞ ወልዲያ ይያዝብኛል በሚል ጤና ጣቢያ ላይ ጭምር የጣለበት ሁኔታ የምናስታውስ ነው። በተለይ በዛሬ ሁለት ትላንትናና ዛሬ መስከረም 16ና 17 2018 ዓ.ም ማለት ነው። ወልዲያ ከተማን ፋኖ ለመቆጣጠር እዛው ተናንቆ ከተማው ላይ ነው ያለው፣ ወገንም ጠላትም በዚህ ሂደት ውስጥ ከተማዋን እንደምንም መታደግ አለባችሁ። ከፍተኛ የፖለቲካ የስበት ማዕከላችን ነው። ይህን ካጣን ዓለም አቀፍ ማህበረሰብ ዘንድ እንደ ተሸነፍን ነው የሚቆጠረው በሚል ራሳቸውን እየሸፈኑ ገበናቸውን እየደበቁ ያሉበት ሁኔታ ነው ያለው። ምንም ይሁን ምን ህዝብንም ሰራዊቱንም ሳትነጥሉ በድሮንም በጀት ትምቱ ከተማዋን አትርፉ የሚል ነው የአገዛዙ ሽማምንቶች ገምግመው እዛ ወልዲያም ላይ ሰመራም ላይ አዲስ አበባም ላይ ያለው የሰሜን ምስራቅም አጠቃላይ የደህንነት መስሪያ ቤቱም ግምገማ ህዝብ ነው ምንድን ነው የሚባል ነገር የለም ጨፍጭፋችሁ ከተማዋን አትርፉ የሚል ትዕዛዝ ተሰጥቷቸዋል። ከዚህ ጋር ተያይዞ ዛሬ እንግዲህ መስከረም አስራ ሰባት በለተመስቀል በሁለት ድሮኖች ነው ወልዲያ፣ እግረኛው ድጋፍ እየተደረገለት ጭፍጨፋ እየተፈጸመ የዋለው ወደ አስር ጊዜ ነው ወልዲያ ዙሪያ የተጣለው ሳንቃ ከተማን ጨምሮ፣ ሳንቃ ከተማ ላይ ሁለት ጊዜ ነው የድሮን ጥቃት የተፈጸመው። በዚህ ጥቃት እንግዲህ ጤና ጣቢያ ነው የተመታው። ጤና ጣቢያው ላይ ሐኪሞች እናቶች ጭምር የተጎዱበት ሁኔታ እና የተጨፈጨፉበት የሞቱበት እና ከባድ ቁስለኛ የሆኑበት ሁኔታ ነው ያለው። ሰሞነኛው ውጊያ በሰሜን ወሎ ቀጠና ብቻ የተገደበም አይደለም። በደቡብ ወሎ የተለያዩ ስፍራዎች፣ ደሴ ከተማ ቅርብ ርቀት ያሉ አካባቢዎች ጭምር እንጂም ሰኮት፣ ሀበሩ፣ ተንታ፣ መካነ ሰላም፣ መቅደላ፣ ማሻ፣ ደብረ ዘይት የተሰኙ አካባቢዎችን አጠቃሉ የፋኖ ኃይሎች ገብተው ጥቃት ያደረሱባቸው ስለመሆናቸው አስረድቷል። በደስ የዙሪያ የሚሊሻ አባላት አስተባባሪ ስለመገደሉም የፋኖ ኃይሎች ሪፖርት ያመለክታል። እነዚህን ሰሞነኛ የወሎ ቀጠና ውጊያዎችን በተመለከተም ከብልጽግናው መንግስት ሚሆን ከመከላከያ ሰራዊቱ በኩል ግን የተባለ ነገር የለም። የአገዛዙ የሚዲያ ሰራዊት ደግሞ የድሮን ጥቃትን በማወደስ የኢትዮጵያውያንን ሞት በማንቆለባበስ እንደተለመደው የእርስ በርስ ጦርነትን በማሞገስ ላይ ተጠምዶ ውሏል። የሀገሪቱ ዜጎች በፖለቲካ ልዩነታቸው ሳቢያ ከሁለት ጎራ ሆነው የሚገዳደሉበትን አሳዛኝ ሁነት ለማስቀረት ጥረት ከማድረግ ይልቅ ዛሬም የሀገር በጀት የሚሰፈርለት የግፋ በለው ኃይል ነው ቅስቀሳ ሲያካሂድ የዋለውም በሌላ በኩል ፋኖን በአንድ ሳምንት ጨረስናቸው ሲሉ ምክትል የታማጆር ሹሙ ተናግሯል። ሰራዊታችን በህዝቡ ዘንድ በጣም የሚወደድ ሆኗል ሲሉም ገልጿል። የብልጽግናው ባለስልጣናት በልጽጋችኋል እኮ ዓይናችሁ አልተገለጠም እንጂ ንግግር በሰራዊቱ አዛዦች በኩልም የሚስተዋል ነባራዊ ሁነት እየሆነ ነው። ከሰሞኑ ባሕርዳርም ጎንደርም፣ ኮምቦልቻም እየዞሩ ስለ ክልሉ የጸጥታ ቀውስ መምከራቸው ተደጋግሞ የተዘገበላቸው ምክትል ታማጆር ሹሙ ጀነራል አበባው ታደሰ ደግሞ አንዱ ማሳያ ናቸው ናቸው። እንደተለመደው ወደ ብልጽግናው ልሳናት ወጥተው ያደረጉት ንግግር ውስጥ ደግሞ ጎጃም ላይ ፋኖን የምስራቅ እዛችን በአንድ ሳምንት ነው የጨረሰው ያሉበት ይገኝበታል። አሁን ጎጃም ላይ ያለው ነገር የምስራቅ እዝ ትልቅ አሻራ ብረት ይዞ የመጣውን በአንድ ሳምንት ነው የጨረሰው ነው በጉልበት ስልጣን የለም የሚለውን ነገር በአንድ ሳምንት ነው የጨረው። ይህ ንግግር በአንድ ምክትል ኤታማዦር ሹም አማካኝነት የተላለፈ ነውና በርካታ ጥያቄዎችን ማጫሩ አይቀርም። ይህ ቃለ ምልልስ ያደረጉት ለቀጣይ ዘመቻ ጎጃም ላይ ከተደረገ ግምገማ በኋላ መሆኑንም ልብ ይሏል። ያለቀ ለዛውም፣ በአንድ ሳምንት ብቻ የተጠናቀቀ ኃይልን በተመለከተ ግምገማ ስብሰባ፣ ከዛም ዘመቻው ይቀጥላል። መግለጫ ታዲያ ለማንና ለምን ነው የሚለውም ቀዳሚው ጥያቄ ይሆናል። በእርግጥ በአንድ ሳምንት የተጠናቀቀ ኃይል ከሆነም ሁለት ዓመት ከተጨማሪ ወራት ሰራዊቱ እየተዋጋ ያለው እስከ ማን ጋር ነው የሚለው ደግሞ ሌላኛው። ጄኔራል አበባው ግን ሰራዊቱ በህዝቡ በጣም የሚወደድ ሆኗል ሲሉ በአማራ ክልል የተሰማራውን ኃይል ገልጸው ይቀጥላሉ። ህብረተሰቡ ላይ ከፍተኛ ፍቅር ነው ያገኙ ይህ በጥብቅ ዲሲፕሊን የእዛ አመራሩ ስለመራው ከገዛ ህዝቡና ከወንድም ወጣቶቹ ጋር እንዲዋጋ የተደረገው ሰራዊቱ በክልሉ የገጠመው ግን እርሳቸው እንደሚሉት ያለ አይደለም። ጠቅላይ አዛዡም ይህ ህዝብ ሽፍታ እየደበቀ አስቸገረን ማለታቸው ከዚህ በመነሳት ነበር። ጀነራል አበባው ግን ስልጣንን በኃይል ለመያዝ የሚሞክረው ኃይል ጋር አሁንም ውጊያው ይቀጥላል ሲሉ ነው የተደመጡት። እነዚህ ወታደር አዛዦች የሚሆን ያገዛዙ ባለስልጣናት የታጣቂዎችን ተልዕኮ አንድ ሰሞን ለፖለቲካዊ ስልጣን ሲሉ ነው፣ ሌላ ጊዜ የባዕዳ ተልዕኮ ይዘው ሀገር ለማፍረስ ነው ነው ሌላ ጊዜ ደግሞ ለዘረፋ ነው እያሉ ይናገራሉና፣ የቱን እንውሰድ የሚለው እንዳለ ሆኖ የሀገሪቱ ሰራዊት ግን ጄኔራል አበባውን ጨምሮ እንደሚፈልጉትና እንደሚሹት ውጊያ አይደለም። ህልሙም መቼ ነው ውጊያው የሚያበቃ ሲል ይጠይቃልና፣ ፋኖም ሆነ የሚዋጋው እኛም ሆነ የምንዋጋው ውጊያ ወሰን የለውም፣ ድንበር የለውም። ምንም ፋኖ ስኬት ድረስ ነው ድንበሩ። የቱጋ ነው የነሱ ኢትዮጵያ እኛ የቱጋኖ ጋኑ ማንጋ ነው የምንዋጋው፣ የቱጋና ተኛ ኢትዮጵያ አሁን እኮ ምንም በቃ ወስን ሌለው ውጊያ ነው ተዋጋናል ነው በቃ። እስኪ እንደ ድሮ እንሁን በቃ፣ በፊት እንዴት ነበር? እስኪ ወደ ድሮ ፍቅራችን እንመለስ በቃ፣ ይብቃን። በቃ ዓመት ሙሉ ተዋጋን፣ ምንም ነገር የለም ዓመት ሙሉ ዓመት ዓመት ሙሉ ተዋጋን። በቃ ያለው መሞት እልቂት ነው በቃ፣ እነሱም ይገላሉ? እኛም እንገላለን። ርችት ተደለም ተተከሰ ያለው የነሱ ጥይትም ይገልናል፣ ያቆስልናል። የኛ ጥይትም የሚገላቸዋል፣ ያቆስላቸዋል። ምንም በቃ ዓመት ሙሉ ተዋጋን። ዓመት ውስጥ ለውጥ አላመጣንም አይደል በቃ። ከብልጽግናው በኩል ከሰሞኑ የኤርትራ አቋም ተቀየረ የሚል መረጃ ሲሰራጭ እንደነበር ይታወቃል። አሁን ከሻዕቢያ በኩል በጉዳዩ ላይ ምላሽ ተሰጥቷል። የሻዕቢያ ሰዎች ከሰሞኑ ከትራምፕ አስተዳደር ሰዎች ጋር በዋሽንግተን ያደረጓቸው ንግግሮች መወያያ ሆኖ ሰንብቷል። የውጭ ጉዳይ ሚኒስትሩ ኦስማን ሳላህ ከኒውዮርክ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ በተጓዳኝ በፕሬዝደንት ዶናልድ ትራምፕ የአፍሪካ ጉዳዮች አማካሪ የሆኑት ማሳድ ፋሬስ ቡሎስ ጋር መምከራቸው ይታወቃል። የሁለቱ አካላት ውይይት የኤርትራና አሜሪካ ግንኙነትን በማሻሻል ዙሪያ ተኮረ እንደነበርም ከሁለቱም ወገን ተገልጿል። ኤርትራ ከአሜሪካ ጋር ልትተባበርባቸው የምትችሉ መስኮችን ለመፈተሽ ዝግጁ መሆኗን ለቡሎስ ሚኒስትሩ እንደተናገሩ መዘገቡም ይታወሳል። ይህን ውይይት ተከትሎ ከወደ ብልጽግናው መንደር ከሰሞኑ በሰፊው የተሰራጨው መረጃም የቀድሞ የጥፋት አጋራቸው የኢሳያስ አስተዳደር የአቋም ለውጥ አድርጓል የሚል ነው። ኤርትራ በቀይ ባህር ጉዳይ ላይ ከኢትዮጵያ ጋር ለመደራደር ና ለመወያየት ዝግጁ ነኝ ብላለች። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላህም ከፕሬዝደንት ዶናልድ ትራምፕ የአፍሪካ ጉዳዮች አማካሪ ጋር ባደረጉት ውይይት ኤርትራ በአፍሪካ ቀንድ በናይል ተፋሰስና በቀይ ባህር ጉዳይ ላይ ለመነጋገር ዝግጁ መሆኗን ገልጸውላቸዋል ወዘተ በሚልም ሲስተጋባ ተስተውሏል። ለዚህ ደግሞ ከሻዕቢያ ሰዎች ዘንድ ምላሽ ተሰጥቷል። በኢትዮጵያ የኤርትራ ኤምባሲ ጉዳይ አስፈጻሚም ሐሰተኛ መረጃ ነው ሲሉ አጣጥለውታል። ኤርትራ ከየትኛውም ሀገር ጋር ስለሉዓላዊ ግዛቷ መሬትና፣ ባህር ወይም ሰማይ አትደራደርም አሁን አይደለም በአንድ ሚሊዮን ዓመታት ውስጥም አይሆንም ይላል። ይህ ማብራሪያም ከሰሞኑ በሃዳስ ጋዜጣ በኩል ሻዕቢያም በሕዝቡ ዝምታ ተስፋ የቆረጠው ብልጽግና እየሟሸሸ ነው፣ ከኤርትራ ጋር ውጊያ የማይቀር ነው፣ የብልጽግና አምላክን ይዘን እንችላለን፣ ጊዜ አይፈጅብንም የሚል ፕሮፓጋንዳም የኢትዮጵያ ሕዝብን እየተማጸነና በሌላው ወገን ደግሞ የውጊያ ቴክኖሎጂ አለን እያለ ነው ሲል ከሶ እንደነበር የሚዘነጋ አይሆንም። በኢትዮ ጅቡቲ መስመር ላይ ጥቃት መፈጸሙ ተነገረም። የኦሮሞ ነጻነት ጦር ደግሞ በመንግስት ኃይሎች መገኛ ካምፖች ላይ ተኩስ መክፈቱን አሳውቋል። በሀገሪቱ የተከሰቱት የጸጥታ ችግሮች ገፈት ቀማሾች አሽከርካሪዎች ናቸው። ትናንት እንኳን የኢትዮጵያ ትራንስፖርት አሰሪዎች ፌዴሬሽን ባለፈው ነሐሴ ብቻ በታጣቂዎች ከታገቱ ከ15 በላይ የከባድ ተሽከርካሪ ሹፌሮች መካከል ስድስቱ በአጋቾቻቸው እንደተገደሉ መግለጹ የሚታወስ ነው። ዛሬ ደግሞ የኢትዮ ጅቡቲ መስመር ላይ ጥቃት መከፈቱ ተነግሯል። ይህ ጥቃት የደረሰው ደግሞ በጅቡቲና ድሬዳዋ መካከል ሲቲ ላስኤሬ በተባለ ስፍራ ስለመሆኑ ኢትዮ ፎረም ከአካባቢው ምንጮች ሰምቷል። በዚህ ጥቃት በትንሹ ሁለት ሰዎች ሲገደሉ ሶስት ሰዎች ደግሞ ቆስለው ወደ ሕክምና ተወስዷል። አንድ የአካባቢው ምንጭ ተኩሶ የተከፈተው በኦሮሞ ነጻነት ጦር ታጣቂዎች በኩል ነው ቢሉም ታጣቂ ኃይሉ ግን ይህንን አላረጋገጥም። እንዲያም ሆኖ የነጻነት ሰራዊቱ ከቅርብ ጊዜ ወዲህ በድሬዳዋ ቅርብ ርቀት ባሉ ስፍራዎች ይንቀሳ ቀሳል የሚለው ሲነገር የቆየ ነው። የሆኖ ሆኖ የዛሬው ጥቃት የሀገሪቱን የውጭና ገቢ ንግድ መተላለፊያ መንገድን የቆረጠ ጭምር እንደነበርም ተሰምቷል። ከዚህ በፊት የነጻነት ጦሩ በመንገዱ አንዳንድ ቦታዎች ላይ መሰል መስተጓጎል እንዲፈጠር ማድረጉም የሚታወስ ነው። የኦሮሞ ነጻነት ሰራዊት ያረጋገጣቸው ሁለት ጥቃቶች ደግሞ በወታደራዊ ካምፕ ላይ ያደረሳቸው ስለመሆኑ ይጠቅሳል። የመጀመሪያው ትናንት በምስራቅ ሸዋ አዳማ ወረዳ ማረሚ በተባለ ቦታ ላይ ካምፕ አድርገው በነበሩ የመንግስት ኃይሎች ላይ አደረስኩት ያለው ጥቃት ሲሆን ሌላኛው ደግሞ በኮሮ ጎዶ ወለጋም ሆሮ በቀሌ በሚገኝ ወታደራዊ ካምፕ ላይ የተከፈተው ተኩስ ናቸው። በእነዚህ ጥቃቶች የደረሰው ሰብአዊ ጉዳት በይፋ ባይገለጽም ከቀናት በፊት በኦሮሚያ ክልል ምዕራብ ሸዋ ዞን ጀልዱ ተሶ ተብሎ በሚጠራ አካባቢ ከ60 በላይ የአቶ ሽመልስ አብዲሳ አስተዳደር ኃይሎች መገደላቸውና ሌሎች ተመሳሳይ ቁጥር ያላቸው ደግሞ ሳይቆስሉና ሳይማረኩ እንዳልቀሩ መዘገቡ የሚታወስ ነው። ይህ ጥቃት የደረሰው ደግሞ የኦሮሞ ነጻነት ጦር በከፈተው ድንገተኛ ተኩስ ነው። የቀድሞ የሶሪያ ፕሬዝደንት በሽር አልአሳድ የእስር ትዕዛዝ ወጣባቸው። ይህ በእንዲህ እንዳለም በኢራን ላይ ሌላ ማዕቀብ መጣሉ ተሰምቷል። በትጥቅ ትግል የተገረሰሱት የቀድሞ የሶሪያው ፕሬዝደንት በሽር አልአሳድ የእስር ማዘዣ እንደወጣባቸው የሀገሪቱ ባለስልጣናት ይፋ አድርጓል። በሽር አልአሳድ የተከፈተባቸው የክስ ዶሴ ሆነ ብሎ የተፈጸመ ግድያም የእርስ በርስ ጦርነት እንዲቀሰቀስ የሚያደርግ ጥቃትና ለሞት የሚያደርስ የማሰቃየት ወንጀል በሚል የተካተቱበት ነው። ከሁለት አስርት ዓመታት በላይ ሶሪያን የገዙት በሽር አልአሳድ በተቃዋሚዎቻቸው ከስልጣን ተወግደው ወደ ሩሲያ ካቀኑ ከዘጠኝ ወራት በኋላ በተጠረጠሩበት ወንጀል ፍርድ ቤት ይቀርቡ ዘንድ የእስር ማዘዣ እንደወጣባቸው የሀገሪቱ የወንጀል መርማሪ ቶፊቅ አልአሊ ዛሬ ይገልጿል። በሽር አልአሳድ በስልጣን በነበሩበት ወቅት በሺዎች የሚቆጠሩ ዜጎቻቸውን ለዘፈቀደ ስርና ግድያ መዳረጋቸውን ዓለም አቀፋዊ የሰብአዊ መብት ተከራካሪ ድርጅቶች አቤቱታ ሲያሰሙ እንደነበር ይታወቃል። በሽር አላሳድ በኃይል ከስልጣን በተወገዱበት ወቅትም በርካታ እስረኞች ለዓመታት ከተሰቃዩባቸው የጨለማ ክፍሎች እንዲወጡ መደረጉ የሚዘነጋ አይሆንም። የወንጀል መርማሪው ቶፊቅ አልአሊም በሽር አላሳድ ካሉበት ተይዘው ወደ ፍርድ እንዲቀርቡ ለዓለም አቀፉ የፖሊስ ድርጅት ወይንም ኢንተርፖል ማሳወቃቸውንና ጉዳዩን በዓለም አቀፍ ደረጃ ክትትል ይደረግበታል ብለው እንደሚጠብቁ አክሏል። የበሽር አላሳድ ለፍርድ የመቅረብ ጉዳይ የተነቃነቀው በተበዳይ ቤተሰቦች አማካኝነት ስለመሆኑም ዓለም አቀፍ የመገናኛ ብዙሀን ዘግበውታል። ይህ በእንዲህ እንዳለ የተባበሩት መንግስታት የጸጥታው ምክር ቤት ከኒውክሌር ፕሮግራም ጋር በተያዘበት ኢራን ላይ በድጋሚ ኢኮኖሚያዊና ወታደራዊ ማዕቀብ ጥሏል። ምክር ቤቱ በፈረንጆቹ 2015 ስምምነት መሰረት በኢራን ላይ ተነስቶ የነበረው ማዕቀብ ነው በድጋሚ እንዲጣል የወሰነው። ውሳኔው የተላለፈው ብሪታንያ፣ ፈረንሳይና ጀርመን ኢራን ስምምነቱን ሙሉ በሙሉ ለመተግበር ቁርጠኛ አይደለችም በሚል ቅሬታ ማቅረባቸውን ተከትሎ ነው። በአንጻሩ ቻይናና ሩሲያ በኢራን ላይ የሚጣለው ማዕቀብ ለስድስት ወራት እንዲዘገይ መጠየቃቸው ተዘግቧል። ይሁን እንጂ በኢራን ላይ ማዕቀብ ለመጣል የቀረበው የውሳኔ ሀሳብ በሌሎች የምክር ቤቱ አባላት አብላጫ ድምጽ ማግኘቱ ተገልጿል። የኢራኑ ፕሬዚደንት ማሱድ ፔዜሽኪያን በቴህራን ላይ በድጋሚ የተጣለው ዓለም አቀፍ ማዕቀብ ተቀባይነት የሌለው ህገወጥና ኢፍትሐዊ ነው ሲሉ አውግዘውታል። ፕሬዚደንቱ ኢራን የኒውክሌር ጦር መሳሪያ የማበልጸግ ፍላጎት እንደሌላትና በጉዳዩ ላይም አስፈላጊውን መረጃ ለመስጠት ቁርተኛ መሆኗን አጽኖትም ሰጥተውበታል። ውሳኔውን ተከትሎ ኢራን በብሪታንያ፣ ፈረንሳይና ጀርመን የሚገኙ አምባሳደሮቿን ለምክክር መጥራቷም ታውቋል። በቴህራን ላይ በድጋሚ የተጣለው ሁሉን አቀፍ ማዕቀብ ከነገ ጀምሮ ተግባራዊ እንደሚሆንም የሚጠበቀው የኢራን የኒውክሌር ፕሮግራም ባለፉት ሁለት አስርት ዓመታት የቀጠነው የፖለቲካ ትኩሳት ከመሆኑ ባሻገር ከምዕራባ ያን ጋር ሆድና ጀርባ አድርጓታል። የዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ እንደ አውሮፓውያን የዘመን ቀመር በ2003 ለ18 ዓመታት በሚስጥር ኢራን የኒውክሌር ተቋማትን ስትገነባ መቆየቷን ከደረሰበት ወዲህ ደግሞ ተደጋጋሚ ዲፕሎማሲያዊ ጥረቶች እየተካሄዱ ናቸው። ይህ ግኝት ኢራን የፈጠረችው የኒውክሌር ጦር መሳሪያዎችና ቴክኖሎጂዎችን ያለማስፋፋት ስምምነትንም የሚጥስ ነው። በዚህም የተነሳ ከእስራኤል ጋር የጎሪት ከመታየት በተጨማሪም በምዕራባውያን ግፊት በኢራን ላይ የዲፕሎማሲ ውግዘት ማዕቀብ፣ እንደዚሁም ሌሎች ጫናዎች ሲያሳድሩ ቆይተዋል። ይህ ደግሞ የምዕራባውያን ሀገራትን ብቻ ሳይሆን የቴሄራን ወዳጅ የሆኑትን ቻይናና ሩሲያንም ያካተተ እንደሆነ ይታወቃል። የተወደዳችሁ የኢትዮ ፎረም ቤተሰቦች፣ ለዛሬ ያሉን መረጃዎች ይህን ይመስሉ ነበር። አበቃን። ቸር ያሰማን።